ሰላም ሰላም ጋይስ እንዴት ናችሁ? በብዙዎቻችሁ ጥያቄ መሰረት ረዘም ያለ ቪዲዮ ለመስራት አስበናል። ለዚህም ደግሞ በሮአልድ ዳህል የተጻፈውና በብርሃነ አቻሚት የተተረጎመው ምልቴ የተሰኘውን የልብ ወለድ መጽሐፍን በመጠቀም የትግርኛ ቋንቋ ትርጉምን እንማማርበታለን። ይመቻችሁ። ክፍል አንድ አንባቢት መጽሐፍቲ ኣደታትን ኣቦታትን ዘገርሙ ፍጥረታት እዮም ደቆም ዋላ ክትሪኦም ዘፅልኡ ውላዳት ኣናፁ እንተ መሰሉ ንወደይ ዝመስል የለን ንጓለይ ትመስል የለን እናበሉ እዮም ዘዳንቅዎም። ኣንባቢት መፅሕፍቲ ብኣማርኛ መፅሕፍት የምታነብ መፅሕፍት የምታነብ መፅሕፍቲ ብዛትን የሚወክል ሲሆን በነጠላ መፅሓፍ ይሆናል። ብኣማርኛው መፅሓፍ ሓ የሚለውን ፊደል ላላ አርገን እናነበዋለን። ሌላው አንባቢት የሚለው የሴት ጾታን የሚወክል ሲሆን ለወንድ አንባቢ ይሆናል። አንባቢ በአማርኛው የሚያነብ የሚያነብ አደታትን አቦታትን ዘገርሙ ፍጥረታት እዮም የሚለው በአማርኛ እናቶች እና አባቶች የሚያስገርሙ ፍጥሮች ናቸው። እናቶች እና አባቶች የሚያስገርሙ ፍጥሮች ናቸው። አደታትን አቦታትን የሚለው ላይ ያሉት ሁለት ን ፊደል አያያዥ ሲሆኑ ወደ አማርኛ ሲተረጎሙ እና ይሆናል። እና ደቆም ዋላ ክትሪኦም በአማርኛ ልጆቻቸው ልታያቸው እንኳን። ደቆም የሚለው ብዛትን ይወክላል። ደቅና ከሆነ በአማርኛ ልጆቻችን ልጆቻችን ውላድና ከሆነ ልጃችን። ደቀይ ከሆነ ልጆቼ። ደቁ ከሆነ ልጆቹ። ወደይ ከሆነ ልጄ ለወንድ ልጅ። ጓለይ ከሆነ ልጄ ለሴት ልጅ። ዋላ ክትርኦም በአማርኛ ልታያቸው እንኳን። ዘጽልዑ ውላዳ ታናጹ እንተመሰሉ በአማርኛ የሚያስጠሉ የአይጦች ልጆች ቢመስሉም። ዘጽልዑ የሚለው በአማርኛ የሚያስጠሉ የሚያስጠሉ ዘጽልእ ከሆነ የሚያስጠላ ዝተጽልዕ ዝተጽልእ ከሆነ የምታስጠላ የምታስጠላ ጸሊአዮ ለማለት ጠላሁት ጸሊአያ ለማለት ጠላኋት ጸሊኡኒ ለማለት ጠላኝ ጸሊአትኒ ለማለት ጠላችኝ ጠላችኝ ውላዳት አናጹ የአይጦች ልጆች አናጹ ብዛትን የሚወክል ሲሆን አንጫዋ ከሆነ በአማርኛ አይጥ ይሆናል። እንተመሰሉ የሚለው ቢመስሉም ንወዳይ ዝመስል የለን በአማርኛ ልጄን የሚመስል የለም። ንወዳይ የሚለው ቃል ወንድ ጾታን የሚያመለክት ሲሆን በአማርኛ ልጄን ይሆናል። ልጄን የሚመስል ለማለት ዝመስል ዝመስል የለን ለማለት የለም የለም አሎ ለማለት አለ አለ ንጓ ላይ ትመስል የላን ለማለት በአማርኛ ልጄን የምትመስል የለችም። ንጓ ላይ የሚለው የሴት ጾታን የሚያመለክት ሲሆን በአማርኛ ልጄን ልጄን ትመስል የሚለው የምትመስል የምትመስል የለን ለማለት የለችም የለችም። አላ ከሆነ ደግሞ አለች አለች እና በሉ እዮም ዘዳንቁዎም እና በሉ እዮም ዘዳንቁዎም እና በሉ የሚለው በአማርኛ እያሉ እያሉ እዮም ለማለት በአማርኛ ናቸው ሲሆን በዚያ ረፍተ ነገር ላይ ግን በአማርኛ ሲተረጎም አብሮ የሚሄደው ናቸው የሚል ቃል ሳይሆን ነው የሚል ቃል ይሆናል። ነው በትግርኛ እዩ ማለት ነው። እዩ ዘዳነቅዎም ለማለት በአማርኛ የሚያደንቋቸው የሚያደንቋቸው። ስለዚህ አንድ ላይ እናበሉ እዮም ዘዳነቅዎም ለማለት እያሉ ነው የሚያደንቋቸው። ገሊኦም ወለዲ ድማ ካብዚ ሕልፍ ይብሉ። በአማርኛ ሌሎች ወላጆች ደግሞ ከዚህ አለፍ ይላሉ። ገሊኦም ለማለት በአማርኛ ሌሎች፣ ወይ ደግሞ ሌሎቻቸው። ወለዲ ወለዲ ለማለት ወላጆች፣ ወላጆች። ወላዲ ከሆነ ደግሞ ወላጅ፣ ወላጅ። ድማ ለማለት በአማርኛ ደግሞ ደግሞ ካብዚ ካብዚ ለማለት በአማርኛ ከዚህ ከዚህ። ካብኡ ከሆነ ደሞ ከዛ ከዛ። ሕልፍ ለማለት በአማርኛ አለፍ አለፍ። ሕለፍ ለማለት ለወንድ ልጅ እለፍ እለፍ። ሕለፊ ከሆነ ደሞ ለሴት ልጅ እለፊ እለፊ ከይትሐልፍ ለማለት እንዳታልፍ እንዳታልፍ። ከይትሐልፊ በአማርኛ እንዳታልፊ እንዳታልፊ። ሕልፍ ኢሉ ሕልፍ ኢሉ ለማለት አለፍ ብሎ አለፍ ብሎ። ይብሉ በአማርኛ ይላሉ ይላሉ። ይብል በአማርኛ ይላል ይላል ትብል በአማርኛ ትላለች። ቪዲዮ ከተመቻችሁና እንዲሁም እንዲህ አይነት ተመሳሳይ ቪዲዮዎች እንዲደርሷችሁ ከፈለጋችሁ ላይክና ሰብስክራይብ Subscribe እንዳይረሳ፣ ጋይስ። በተጨማሪም በተጨማሪ ይሄ ቪዲዮ ይጠቅመዋል ብላችሁ ለምታስቡ ሰው ሼር አድርጉለት። ይመቻችሁ።